በተወዳጅና ተናፋቂ በሆኑት መሻይኮቻችን ሼክ መሐመድ ፈረጅና እንዲሁም ደግሞ ሼክ ኑረላህ ሃሚዲን ጋር ቆይታ የምናደርግ ይሆናል። እያየን ያለ ነው። ስለ ቁርአን ነው። ወሩ የረመን ነው። ረመን እንደመሆኑ ደግሞ የቁርአን ወር ነው። ቁርአን በደንብ የሚዳሰስበት የወረደበትና የተለያዩ የሆኑ ቁርአን ያመጣቸውም በኛ ህይወታችን ላይ ተግባራዊ እንደውም ተግባራዊ አልፎ ደግሞ በኛ ላይ

የእስልምና ዋነኛ ጽንሰ ሀሳብና ለማስረጽም ለማስተማርም የተላኩት ነቢያችን ዐለይሂ ሰላቱ ወሰላም ይህንን ጉዳይ ነው። የቂን የሚለውን ቃል አላሁ ዐዘ ወጀል ሱረቱ አተካቱር ውስጥ ሲያነሳው ዕልም ጋር አያይዞ ነው የሚያነሳው።

የቂን፣ ብሎ ማለት ሁወል ዒልሙ ታም ሙሉ የሆነ መረዳት፣ ሌይሰ ፊህ አድና ሸክ ምንም ትንሽ እንኳን ጥርጣሬ የሌለበት ሙሉ በሙሉ መረዳት ማወቅ። እሱም ምን ላይ የሚያደርስ ማለት ነው? አልሙጂቢ ሊልዐመል ይላሉ። ስራን ወደ ሥራ መተግበርን ግድ የሚያደርግ ከተረዳ በኋላ በዚያ በተረዳው ነገር ላይ እርግጠኛ ከሆነ በኋላ ወደ ሥራ ለማምጣት የሚያነሳሳ የሆነ መረዳት

ዋቅ ሲታይ ማህበረሰቡ ስለ የቂን ያለው ግንዛቤ ምንድን ነው? ምን ያክል የቂን አለው? በአላህ መተማመኑ ምን ያክል ነው? ሰዎች አብዛኛው እየጠፋ ያለ ነገር አይደለም እንደሚል ወደ ተፋሲሎቹ እንመጣለንና ወደዚያ መለስ እርግጠኝነት ሰዎች ዘንድ ምን ያክል የቂን አለ ማለትን ማረጋገጥ የሚቻል ነገር አይደለም። ይሄ በነገራችን ላይ እያንዳንዱ ሰው ያለው አጠገቡ ያለው የቂን የምትለካው ነገር ሳይሆን እሱ በስራ የሚመነዘር እንደ እምነት ነገር ነው። እምነት ደግሞ በተግባር ሲመነዘር የሚታይ እንጂ እንትን አይደለም። ነገር ግን ሲፋትል የቂንን ሲፋቱ አህል የቂንን ማወቃችንን ሰዎች ዘንድ የቂን የሚለው ደረጃ እንዲሰርጽና እንዲኖር ያደርጋል። ስለዚህ ሲፋቱ አህል የቂንን ነው ማየት ያለብን ብዬ ነው ማምነውእና ሲፋቱ አህል የቂን አህል የቂን

ዛሊካ ልኪታቡ ላ ረይበ ፊሂ ሁደን ልልሙተቂን ይላል ይህ ቁርአን ሁዳ ነው መመሪያ ነው መንገድ ነው ለእነማን ሙተቀኑ ሰዎች አላህን ለሚፈሩ ሰዎች አላህን የሚፈሩ ሰዎች እነማን ናቸው የቂን ያህል ብሎ የተቀበሉ ናቸው ቀልብህ የቂን ማለት ልክ ነው እውነት ነው ትክክል ነው ቁርጥ ያለ ምንም ጥርጥር የሌለው ብለህ ስትቀበል አንተ አምናህል ማለት ነው። አንተ አላህ አንፈርታል ማለት ነው። ይሄ ሰዎችን ጋር ያለውን የቂን መፈተሻ ወይም ማረጋገጫው መንገድ አላህ ያዘዛቸውን ምን ያህል እየታዘዙ ነው፣ የከለከላቸውን ምን ያህል እየተከለከሉ ነው። የምኖ ስታይ በየቂናቸው ቀድር ነው። በዛ ቀድር ወደ ተግባር ይመጣሉ። ስለዚህ ይህ ቁርአን ለሰዎች የህይወታቸው ቀለብ ስንቅ ሙሉ የህይወታቸው መመሪያ ያድርጉት መች ነው? በቂ ናቸው ልክ ነው፣ በእርግጠኝነታቸው ልክ ነው። ቁርአንን ካላህ ዘንድ ለእኔ የመጣልኝ መመሪያ ነው ብሎ አምኖ እርግጠኛ ሆኖ ያለምንም ጥርጣሬ ሲቀበል ነው። በቁርአን ህይወትን በቁርአን ውስጥ የሚኖረው ጥርጣሬ ካለበት ግን ሸክ ካለበት ግን ካላህ የመጣ ነው ወይ በሚለው ብቻም ሰው መጠራጠሩ በዛ ብቻ ሳይሆን ከሌሎችም አለማዊ መመሪያዎች፣ ህጎች፣ ስርአቶች፣ ባህሎችም ጋር የማወዳደርና እኩል ከፍ ዝቅ የማድረግ ሚዛን ላይ እኩል የሚያስቀመጥም ከሆነ የቄኑ ደክሟል ማለት ነው። በቁራን ላይ ያለው የቄን ደካማ ነው። ስለዚህ ወደ ተግባሩ ህይወቱ ሲመጣ ምን ያድርጋል? ከቁራን ውስጥ የሚወስደው ለህይወቱ የሚመቸውን ነገር ብቻ እየመረጠ ይወስዳል። የሚመቸውን አፈ ተእሚኑነ ቢባዕድ ልኪታቢ ወተክፍሩን ቢባዕድ ይላል ላ ከቁርአን ውስጥ ከፊሉን ተቀበላችሁ ከፊሉን ተተዋላችሁ፣ ወይም በከፊሉ ትክዳላችሁ። ያላ እንዲህ አይነት ባህሪ ያላችሁ እነማን ናቸው? በቁርአን ላይ ያላቸው የቂን የደከሙ ናቸው። ቁርአን የአላህ ቃል ነው። እርግጠኛ ነኝ ቁርአን የመጣው የኔን ህይወት ሊመራ ነው፣ እኔን ሊመራኝ ነው፣ ሙሉ ህይወቴ ሊመራ የሚለው እምነቱ አቋሙ እየደከመ ሲሄድ ከቁርአን ውስጥ ይመርጣል እየመረጠ ይሄ ደስ ይላል፣ ይሄ ፓርቱ ደስ ይለኛል፣ ይሄ ፓርቱ ያምራል፣ ጥሩ ነው፣ ይሄ ግን ይከብዳል፣ ይሄ ግን ለኛ ዘመን አይሆንም፣ ይሄ ከባህላችን ጋር ይቃጫል፣ ይሄ እያለ ይከፋፍላል፣ ይለያያል። እንዲህ አይነቶችን አላህ ምን ይላላቸው? ፈማ ጀዛኡ መን የፍዓሉ ዛሊከ ሚንኩም ኢላ ኪዝዩ ፊ ልሐያት ዱንያ። ዱንያ ላይ ውርደትን እምትቀብዙት በቃ ቁርአን ውስጥ የሆነ ለነፍስያው የምትፈልገውን ነገር እየመረጠ ለነፍስያ ይከብዳታል ብሎ ያሰበውን የሚተው ሰው ዱኒያ ላይ ውርደት ነው የሚገጥመው፣ አኼራ ደግሞ አሳማሚ ቅጣት ይጠበቃቸዋል ይላል። አለመል ኢስላሚ በሙሉ ስመለከተው ነው ዝሜ ሳየው፣ አላህ ለሙስሊሞችም ለእስላምም የበላይ አድርገው ቃል ገብቷል። ግን አሁን ያለው ተጨባጭ ግን ምናውቀው ነው። ለምን እዚህ ደረጃ ደረስን ብዬ ሳስብ፣ ከቁርአን ጋር ያለን ቁርኝት ስለደከመ ነው። ቁርአን የኔን ህይወት ሊመራ ነው የመጣው የሚለው እርግጠኛ የቂን ደክሟል። ይሄ ቀላል ነጥብ አይደለም። ተራው ማህበረሰብ ተው ደህናንን ብሎ የሚያስቡ ለአላህ ቅርብ ነን ዒባዳ አድራጊዎችንን ወይም ማህበረሰቡ ሳሌሕ ብሎ የሚያስባቸው ቁዱ አድርጉ የሚይዛቸው አካሎችም ጋር በየቂን ጉዳይ እንፈታተሽ ቢባል በጣም ብዙ ክፍተት ታገኛለ። በጣም ብዙ ክፍተት ታገኛለ። ለምን በአይን የሚታይ ቢሆን ኖሮ

ኢድዑኒ አስተጅብለኩም ብሏል ለምኑኝ እቀበላለሁ ብሏል። ግን አንተ እስኪሆነ ዱዓ አድርገን ያልተቀበለን ዱዓ አለ ብለን የምናስበዋል፣ አላህ ኢንሻአላህ ወይም ዱንያ ላይ ያሳካዋል፣ ወይም ለአኼራ ያስቀመጠዋል፣ ወይም በላይ እየመለሰ ነው። ግን ድዋ ለማድረግ ማይነሽጡ ሰዎች በብዛት ለምንድነው? በድዋው ያላቸው የቂን ስለ ወርደዋል በቃ አላ ዲ ይሰማል ይቀበለኛል የሚለው የቄናቸው ደክመዋል። ያን ከሚያደርጉ ሰው ጋሂደ ጃቸውን ለሰው ቢያቀርቡ ይመርጣሉ። ካላ ያሳካለኝ ቢሉ ይመርጣሉ። አላህን ከመለመን ለምን በአላህ ላይ መተማመን የን ስለወርድ ነው። ረሱል ደግሞ ይሉ እድላ አንቶም ሙኑን ለምኑት አላ ይቀበለኛል በሚል ሸክ አይደለም ጥርጣሬ አይደለም። ይሄ ዒባዳም እንደዛ ነው። ሰላት ስንሰግድ ጾም ስንጾም ቁራን፣ ዝክር የትኛው እስላም ያዘዘን ነገር ስፈጽም የዛን ውጤት እርግጠኛን አገኛለሁ ከአላህ የሚታጣ ነገር የለምና። ሌላ በሐዲሰል ቁድሲ አላህ ይላል አና ዒንደ ዘኒ ዓብዲ ቢ ፈልየዙን ቢ ማ ሻእ እኔ ባሪያዬ እንደጠብቅ ኖለው ያሻው ክር ይጠብቅ ይላል። ስለዚህ የቂን ማለት በአላህ ማን በኢማን ውስጥ ምስጥ ብሎ መኖር ነው። በቃ ሁሉ ነገር በእጅ እንዳልንብት ቆጥሮ እየቂም ካለ እና፣ በህብረተሰባችን ዘንድ ብቻ አይደለም፣ ደጋግዬ አላህ ባሪያዎች ጥሩ ሳሊዎች የሚባልም ሰው ዘንድ ጋር የደከመ ነቢይ ያስባል። አላ በጣም ይፈልገው ይሄን ይፈልገው ይህ በጣም ለምንድን ፈተና ያመጣብን፣ ለምንድን የሚፈተነን

ቡድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ ፕሮግራማችን እንዲህ እንዲህ እያለ እየቀጠለ ነው። ሼካችን እንግዲህ ስለ የቂን ቁርጥ አድርገን ወደ አላሁ ስብሃነሁ ወተዓላ ያለን ግንኙነት ከሱ ጋር ብቻ ማድረግና ከየቂኖች ሁሉ ደግሞ በላጭና የቂን ማድረግ ያለብን ቁርአንን ከመጀመሪያው እስከ መጨረሻው ሁሉንም መቀበል እንዲሁም ደግሞ ሁላችንም ይሄ የቂን የሚባለው ነገር ዛሄር የሚታይ ነገር ስላልሆነ በውስጣችንን መፈተሽና ራሳችን ማስተንተንና ችግር ቢመጣ ሙሲባ ቢመጣ እኔ ቂኔ ምን ያክል ነው ያለው? ወይንስ ደግሞ ከዱዓ ምንዘናጋው ለምንድን ነው? ከቲላዋ ምንዘናጋው ለምንድን ነው? ከዒባዳ ምንዘናጋው ለምንድን ነው? ዓለም ላይ ያለው ውድቀት በሙሉ ከቁርአን በመራቅና በአላህ ስብሓነሁ ወተዓላ ላይ ያለን ሲቃ መቀነስ መሆኑን ሀይላይቱን አሳይተውናል። እንሻ አላሁ ተዓላ ፕሮግራማችን አላለቀም። የእረፍት ሰዓት ስለደረሰ ተመልሰን እንመጣለን። የተከበራችሁ የአፍሪካ ቲቪ ተከታታዮች ከእረፍት በኋላ ተመልሰን መተናል ፕሮግራማችን

በሰው ልጆች ቀልብ ውስጥ መምጣት አለበት፣ ማግኘት አለባቸው ተጠቀሙ ዘንድ ማለት ነው። አይ እምቢ ካላችሁ ደግሞ በኋላ ማየታችሁ አይቀርም። ሆነ ሀቀሌቅ በአይን በትክክል ጀሀነምን ባያችሁ ጊዜ አሁን አመን ብትሉ አይጠቅማችሁ። ቀድማችሁ በዒልም ዒልም ሌቅን ሆኖ በእውቀት ኑሯችሁ ባወቃችሁት እውቀት ቁራንን ተምረህ አውቀኸው ልክ እንዳየው

መጨረሻውን ደግሞ ይሄን አሁን የምታደርጉን ዒባዳ አላን ስትገዛ መጨረሻው ምንድን ነው? ጀነት ባትገዛውሳ ሳ ጀሃነም የምታመልከው ማን ነው? የአላህን አስማውን ስፋት ይንታያለ። በቃ ይህ ለአንተ ሀድር ነው። ልክ ሰዎች በአይናቸው አይተው ከሚያምኑት የበለጠ ለአንተ ይሄ እምነት ይሰጠሃል፣ የቂን ይሰጠሃል። የሆነ ነገርን በአይናቸው እንዲህ አሁን መነፅር ነው አ በአይን አይቶ መነፅር ብለን እንተቀብለናል። ስላየ ነው። ግን የአማኞች እምነት በአይን ታይቶ ከሚታመነው በላይ ነው። በእውቀታቸው በቁርኣንና በሐዲስ በተማሩት እውቀት ላይ ያላቸው የቂን እርግጠኛነት በአይን ታይቶ ከሚታመነው የበለጠ ነው። በአይን ከታየ አይ ምናልባት እስ ብዥ ብሩብኝ ይሆን ሊባል ይችል ይሆናል። በአይን የሚታይ ነገር ማለት ነው። ተመሳሰሉብኝ ነው። ዕልም ላይ ሲሆን ግን የቂን ነው። በቃ ዕልም ቁርብት ያለ የቂን ዕልም ነው። ይሄ እኛው ሊበላሽ ይችላል። ይህንን የቂን ነው የሚፈልገው። አዎ የሚፈልገው ይሄ የቂን ነው የሚፈልገው። ቅድም ኡስታዝ በቀሩት የቁርአን አንቀጽ ፈይና ላ ተዕመል አብሳር ወላኪን ተዕመል ቁሉቡ አለቲ ፊሱዱር መንካነ ፊ ሃዚሂ አዕማ ዱንያ ላይ እውር የነበረ አኼራም እውር ሆ ማለት ይሄ፣ እውርነት አይደለም። ዱንያ ላይ ቀልቡ እውር ነበረች፣ የቂን ነበራትም ታውራ ነበር፣ አኼራም ትታወራለች። ዱንያ ላይ ቀልቡ የምታይ የምትናገር የምትንቀሳቀስ ሐይ የነበረች አኼራም ሀይ ይሆናለሁ። ስለዚህ ቁርአን ሙኻጠባ የሚያደርገው ሙሉ ቁርአን እኛ የሚያናገረን ይሄ ነው እንዲህ አይነቱ ዒልመል የቂን ውስጣችን በደንብ ሲገባ ነገር ልኛ ግልጽ ሁሉ ነገር ይህ ደግሞ እንዲመጣ የሚያጅበ ነገር ይህን አይነቱን የቂን ማምጣት አለባችሁ ብቻ አይደለም፣ እንዴት ሊመጣ እንደሚችልም ጭምር ነው ያስተማረን። አሁን አላህ ሱብሐነሁ ወተዓላ ስለሱ ቁርአን ውስጥ ብዙ ቦታ ተመልከት፣ አያቶች ሄደው መጨረሻ ላይ በምን ይዘጋሉ? በአላህ ባሕርያት በአላህ ስሞች በአላህ ባሕርያት ነው የሚዘጋው። ያ ማለት ምንድን ነው የቂንህን የሆነ ህግ ይመጣል፣ ህግ ነው፣ ህግ ይመጣል። ይህን አድርጉ ይላ ያ በምን ይደመደማል? በአላህ ባሕርያት ይደመደማል። ይህን እንዳታደርጉ ይከለክልና በምን ይዘጋል? በአላህ ባሕርያት ይዘጋል። ስለዚህ የታዘዝከውን ነገር ነገሩን ብቻ አይተህ ይሄ ምን አለው ይህ ቀላል ነው ወይም ከባድ ነው ብለ እንዳትመዝን ይሄ አለ፣ አዛዡ አለ፣ አዛዡ አላህ ነው፣ ከልካዩ አላህ ነው። ለማዎች ሚላሉ የሆነ ነፍስያ ወንጀል ስታስብብህ ወንጀሉን አትመልከት። ማየት አለ በማን ነው፣ ከልካዩን ተመልከት። ወንጀሉ ስታየው ምናለ ነገር ሊመጣብህ ይችላል፣ ከልካዩ ስትመለከት ግን ይከብድሃል። የሆነ ትእዛዝም ሸሪዓ አዘዘውን ነገር ስታይ እንዲመርች ምናለት ሰላት ጎንበስ ቀና አይደለም። ሰላት ጎንበስ ቀና እንድትል ያደርግህ ማን ነው? የአላህ ፍራቻ ነው።

ቀልቡስ የቂን ሲኖር ነው፣ ውጭም አካል በሙሉ የሚታዘዘውና አላህ አላህ ስብሓነሁ ወተዓላ አላህ ምን ይላል? ለምሳሌ ዱዓን አስመልክቶ ዱዓ ላይ የቂን እንዲኖረን በቂን በቃ አላህ እንድንገዛ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ አለ። በሌላ ቦታ አላህ ዱዓ አርጉኝ ለምኑኝ ብሏል። እድዑኒ አስተጅብ ለኩም ብሏል። እዚህ ጋ ደግሞ በስሞቼ ለምኑኝ መልካም ስሞች አሉት

አዋቂነ ቻይነ ሰጭነ ለጋሽነ ሚብሉ ስታነሳ በቃ ይመጣል፣ ነሻጣው ይመጣልታል፣ ቀልቡ ማለት ነው። ወደ ዕባዳ እንድንነሳሳ አላህ እንድናመልክ ሞራል እንዲኖረን የሚያደርገን በገይብ ላይ ነው። ቅድም ን የቂን የሚታይ ነገር ላይ አይደለም። ትኩረቱ አስተምሮቱ ገይብያት ላይ ነው። ገይብ በሆነ ነገር ላይ እንደ ሃድር አድርገህ የቂን ስትል ነው ነገሮች ሁሉ ቀለል የሚሉልህ እና አላህ ይብ ነው። ለእኛ አላህ ለእኛ ይብ ነው። አስማኡሁ ወሲፋትሁ ይብ ነው። እንደዚህ ነው የይብያቶችን በጣም የሚበዛው ቁርአን ውስጥ በብዛት የምታገኘው። ለምን የሚፈለገው የቄን ነው። ይሄ ነው ለውጥ የሚፈለገው የዛኔ ነው። ማህበረሰብ ይስተካከላል። እኔ መስተካከለው ሁሉም ይስተካከላል። ሁሉ ማንን ይፈራል? አላህን ይፈራል። በቀልቡ የቄን ብሏል በቃ ምንም ወደዚህ ወደ ቀኝ ወደ ግራ የለም፣ ቀጥ ያለ ነው። እና አንድ ቀስ አለ ነቢያችን ሰለላሁ ዐለይሂ ወሰለም፣ ደኸለ ረጁሉን ደለ ቢዙ ባበቲን አናረ። ሰው በዝንብ የተነሳ ጀሀነም ገባ፣ በዝንብ የተነሳ ጀነት ገባሉ። ዝንብ ሰው ጀነት አንዱን ጀነት አስገባች፣ አንዱን ጀሀነም አስገባች። ዝንብ ተራ ነገር ነች ዝንብ ሁለት ሰዎች ነበሩ። መንገድ ላይ ሲያልፉ ኬላ ገጥማቸው የአምልኮ ቦታ ነው እዚህ ቦታ ላይ ለሚመለከው ነገር፣ ለአድባሩ፣ ለቁጥቡ አካባቢ ላለው ነገር የሆነ ነገር ተድሕያ ከላደር ካላረዳችሁ መስዋዕት ካላቀረባችሁ ማልፈት ችሉ ትባሉ። ምንም ነገር የለንም ምስኪን ነን ምን እናቅርብ? ምንም ሙሳፊር ምንም የለንም ምን ይመለት በአዱሞ ማለፈ ይቻልል እንሻተ ምን ይሻላል? የሆነ ነገር አቅርቡ ትባል። አረ ምንም የለንም በቃ ምንም ቢያቀታችሁ እንኳ ዝም ዝም ከሆነ የጀመር ቡና በተሰርጋቸው ያለፉ አሉ። አንዱ ምናለ ልች ማ ምናላት ዛሂሯን ያየው ዝቧን ዛሂሯን አየና እች ማ ምናላት፣ ወጪ አስወጣውማ ምንም አይከብደው። ዝቧን ያዘና ቆርጧት አለፈ። ጀሃነም ከባሉ እዛ ሩሑ ብቻ አይደለም ተዓዚሙ፣ ወደማን ሄደ? ወደሚመለከው ነገር ሄደ። ተዓዚም ያደረክበት ነገር እሱ እንዳለ ሆኖ፣ ውስጥ ላይ ያለው ተዓዚም ይሄ ነገር አዎ ይገባዋል ላድርግለት። ስለሌለኝ ነበር አላድርግም ያልኩት፣ በዚህ ቢቻል ከተባለ ያው አድርግልሃለሁ። ሌላም ቢቻል አረገ ነበር ነው፣ ሌላ ቢያገኝ ያደርግ ነበር ነው። አንድ ወጪ ማውጣት አልፈለገም ሆናል። ቀላል ነች ስለዚህ ላድርግለት፣ ትንሽ ብትሆን ለዚህ አላህ ሽርክን አላህ ወላ ትሽርኩ ቢላሂ ሸይአ ቅንጣት ነገር በአላህ ሸይአ ችግር አላተን እና ያኛው ሰው አላደርግም አለ። ሁለተኛው አንተም እንደዚህ ቆርጠለ ስባ ፍጹም አበደናል። ከአላህ ውጭ ቀልብ ውስጥ ነግሷል። አላህ ይህ ቀልብ ውስጥ ይንግሰው። በአላህ ላይ የቂኑን ይህን ይንግሰው። እንዴት አድርጎ ያወጣው ከቀልቡ ሊወጣ አይችልም። ስለዚህ አላደርግም አለ። ገድሉት፣ ጀነት ገባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እና ትልቁ ነገር የቂን የሚለው ነገር የሚፈተሸው ቀልባችንን ነውና የቁራን የቁርአን አስተምሮት ብዙ ቦታ ብናየው ዩኻጢብል ቁሉብ ዩኻጢብል ቁሉብ ነውና፣ ቁራንን ስንቀራ ሙሉ ህይወታችን ላይ ቀልባችን ልንከፍትለት ይገባል በየቂን። በርግጥ ቁራን ስትቀራ፣ ለዚህ ኮነ ሰሓቦች ቁራን ሲቀራላቸው ይንሰበስባሉ። በቃ በጣም ያዳምጡ፣ ልዩ ነገር ነው የሚሰማቸው። እኛ አዲ ነው። ለምንድን ነው አዲ ሆኖም? ቀልባችንን ስላልከፈትለት ነው።

ለውጥን አያመጣም፣ ሰዎቹ በራሳቸው ጊዜ እስካልተቀይሩ ረስንም ቀልባችን በየቂን ምትለወጥ አላህ ያድርገን። አሚን። ባረከላሁ ፊኩም። ጀዛኩሙላሁ ኸይረን ሸይኽና፣ ባረከላሁ ፊኩም። የቂን ማለት እንግዲህ ትክክለኛ አላህ ስብሓነሁ ወተዓላ ቁርአን፣ የአላህን ስብሓነሁ ወተዓላ ትእዛዝ፣ የአላህን ስብሓነሁ ወተዓላ ድንጋጌዎች ልክ እዚህ ፊት ለፊታችን ከምናየው በተሻለ መልኩ መረዳትና ያቂን እርግጠኛ ሁነን ዱዓ ማድረግ፣ እርግጠኛ ሁነን አላህን መመካት፣ እርግጠኛ ሁነን አላህን መጠየቅ፣ እርግጠኛ ሁነን ያችን ለምለም የሆነችውን ጀነትን መከጀልና ከድክመታችን ወጥተን ደግሞ አላህ ስብሓነው ተዓላ በዝህ ወር በረመጣን ልባችንን ከፈት አድርገን ከቁርአን ጋር የቂናችንን ማሳደግና ማጠንከር እንዳለብን ሰፋ ያለ መልእክት አቅርበውልናል ሸይኽና፣ ጀዛኩሙላሁ ኸይራን። በድጋሚ ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች፣ የዛሬው ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።